እንድታጅቡት ነው የመጣሁት፣ ብላ ተናገረች ማለት ነው። እኔ ያን ጉዳይ ስለማቅ ዞር ብዬ ማን ነው የምታገባው አልኩኝ። ጸጥ አለ እሱ። ወደ እሷ ዞሬ፣ ዮርዳኖስን ነው የሚያገባው? የልጅ አባት ነው። እንዴት ነው በስርዓተ ተክሊል? እንዴት ነው የሚያገባው? ስን ፋንች ቀጥታ ያለች ምንድን ነው እንዲህ ብሎ ነገር የለም። የማንም እንትን እያደረገ የአገልጋዮችን ስም ያጠፋልና እንትን የሚባል ነገር የለም። ቃል በቃል እኔ ያለችው እኔ ዞር ብዬ፣ ከዚህ ህብረት የለኝም፣ ከዚህ ህብረት የለኝም። የልጅቷን ህይወት የቀጨ ነው የልጅቷን ህይወት አበላሽቶ፣ እንዲህ አይነት ነገር የለም፣ የለም። እንዲህ አይነት ጭካኔ ደግሞ፣ ልጅ አለሽና እግዚአብሔር በልጅ ይፍረድ። እኔ እዚህ ውስጥ ሱታፌ የለኝም፣ ተሳትፎም የለኝም። አመሰግናለሁ። ተነስቼ ወጣሁ። ሄድኩ ሄድኩ ሄድኩ አለቀ። ከዚያ ደበበ ሐሙስ በስርዓተ ተክሊል አገባ፣ እሁድ ድል ባለሰርግ አገባ። አሜሪካ ቀጥ ብሎ ሄደ። እሱ ተሳክቶለት አሜሪካ ሲገባ በዚህም በዚያም በዚህም ብትል ምንም አይነት አድማጭ ያጣችው ዘማሪት ጻኒ ዮርዳኖስ ደግሞ እንዳያችኋት አንዴ ጴንጤም አንዴም ታድሶ አንዴም ምን እብድ ሆነች። ብዙ ጊዜ ቤተክርስቲያኒቷን ነው መበቀል የሚፈልጉት፣ ምህራኑ ነው መበቀል የሚፈልጉት የሚያብዱት። ማለት ታበደች ከምትሆንበት እነዛ ደግሞ ተንከባክበው ተቀበሏት። መኪና ገዝተው ሰጧት። ለበቃ ስልጠና በደንብ ፐርፌክት መናፍቅ ፐርፌክት ፓስተር ለመሆን ወደ አዋሳ ወደ ደቡብ ወደ ወላይታ መካሄድ አለበት። እዛ ነው የመንፈስ ሙላት ያለውና የነሱ እዛ ወሰዷት። እጅ ጭና እስከ ማስለፍለፍ ደረሰች። ደግሞ እነ መጋቤ ሐዲስ፣ እነ መጋቤ ብሉይ፣ አይመረ አሸብር፣ ሌሎቹም ያው ተከትለው ተግተልትለው ወጡ። ብቻዬን አይደለም የሚል ስሜት ተሰማት። በዘመነ ተሐድሶ ያንን ሁሉ ትግል ሳደርግ ከዚያ ሁሉ መንጋ ጋር ስጣላ እነዛ ላይ አፌን ስከፍት ተሳስቼ ዮርዳኖስ ላይ ጽፍ ያላቃል። ዮርዳኖስ ለምን እንደገባች አውቃለሁ። ሃይማኖቷን ትወዳለች፣ ቤተክርስቲያኒቷን ትወዳለች። የደረሰባትን ግፍ አውቃለሁ። ምናልባትም ዮርዳኖስ ባትሄድ ኖሮ ዘማሪት ፍቅርተ የምትባለዋ አነበረች። የምትሄደው ዘማሪ ፍቅርታሁን ታአድሶ ናት። ምን ሆና ምን አይታ ታአድሶ እንደሆነች አላውቅ አላውቅ። በዛች እጣ ነው ይችኛዋ የገባችሁ ማለት። ዛሬ ይሄንን ነው መነጋገር ያለብን። ዛሬ ይሄንን ነው ማውራት ያለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጽህት ናት፣ ቅድስት ናት። በአስተምሯ ላይ፣ በቀኖኗ ላይ፣ በስርዓቷ ላይ፣ በዶክትሪኗ ላይ እንከን የሚባል የላትም። ጥንቅቅ ያለች ስንዱ እመቤት ናት። ነገር ግን ነገር ግን የቤተ ክርስቲያኒቷ ሰዎች ነን የምንል እኛ ሳይገባን እንደተገባው ሆነን በአውደ ምረቱ ላይ የምንቆም እኛ በምንሰራው ስራ በምናጠፋው ጥፋት ያላዘዘች ያልመከረች እንዲህ አይነት ጥፋት ስሩ ያላለች ቅድስት ቤተ ክርስቲያን ስትሰደብ ትኖራለች ማለት ነው። ትኖራለች ማለት ነው። ዛሬ በቤተ ክርስቲያን አጠገቡ ነው፣ በቤተ ክርስቲያን ሳይድ ሆኖ ዛሬ የቤተ ክርስቲያን ምእመናንን በተለያየ መልክ ከቤተ ክርስቲያናቸው እንዲወጡ ሃይማኖታቸውን እንዲቀይሩ ቤተ ክርስቲያን ምርር ብሏቸው እንዲወጡ የሚያደርጉ ከጳጳሳት ጀምሮ ከቆሞሳት ጀምሮ ከካህናት ጀምሮ ከመምህራን ጀምሮ ከዘማሪያን ጀምሮ ከዲያቆናት ጀምሮ ከሰበካ ጉባኤ አባላት ሳይቀር ከሰንበት ትምህርት ቤት አመራር አካላት ሳይቀር የከፋ ነገር የሚያደርጉ አካላት አሉ። ብዙዎችን አበሳጭተው የሚሄዱ ማለት ነው። ዛሬም ይመዝገብልኝ፣ ብዙ ጊዜ ተናግሬዋለሁ። አሁን እንደ ዘማሪ ዘርፌ የሚያሳዝነኝ የለም። ዘማሪ ዘርፌን በሕይወቴ በአይን ያየኋት አንድ ማስታውሰው ለጅማ ለታረዱት፣ በበሻሻ ለታረዱት በስብሰባ ማዕከል የተዘጋጀ ጉባኤ ላይ እምባን አልሰፍርም የሚለውን መዝሙር እኔ መድረኩን መራ የነበርኩ ሁለቴ፣ ዘምሪሊ፣ ለእኔ አንደኛውን ለእኔ ዘምሪሊ ስላት አስታውሳለሁ። እህቴ ዱባይ ነበረችና ከዱባይ ስትመጣ ዘርፌ ከእህቴ መልእክት ይዛ መታ። ሁለተኛ ቀን፣ ሶስተኛ ቀን ጊዮርጊስ የአገልጋዮች ስብሰባ ነበርና የአገልጋዮች ስብሰባ አጠገብ ላጠገብ ተቀምጠን አስታውሳለሁ። አራተኛ በኤች አይ ቪ ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ መምሪያ ምናምን ይመስለኛል በቤተ ክህነት የተዘጋጀ አንድ ሲምፖዚየም ላይ አገልጋዮችም ተጠርተው እዛ ላይ አግኝቻታለሁ። አለቀ አላቅም ግን ዘማሪ ዘርፌ እንደመጣች አብርረው እንድትወጣ እንድትጠፋ ያደረጓት ያው ደምረቱ አገልጋዮች ናቸው፣ አገልጋዮች ናቸው እናገራለ። ይህም በድፍረት ነው የምናገረው። ሁሌም ስናገረው ነበር። ቅረጹ፣ ዛሬ ደጋግማችሁ ስሩበት፣ ሸቅሉበት? ያች ዓለም ዓለም በቃይም ብላ ዘፈን በቃይም ብላ ምን በቃይም ብላ የመጣችን ሰው ተልኮም ሊኖር ይችላል፣ ምናምን ሊኖር ይችላል። ሌላ ግምትና የሴራ ትንተና መስጠት ይቻላል። ነገር ግን እንደመጣች የተቀበሏት ሰዎች እዚያ ጭፈራ ቤት ከሚታወቁት ከዓለማውያኑ የባሱ በቀሚስ ስር የተደበቁ በቆብ ስር የተደበቁ በሻሽ ስር የተደበቁ በመስቀል ስር የተደበቁ ቁማርተኞች ስንታይ አፈጻድቆች ውስጣችን ሾሆች የሆን ሰዎች ናቸው የተቀበሏት የተቀበሏት ለአገልግሎቷ የሰውነት ቅርጿ ተመራጭ የሆነበት እደግመዋለሁ። የሰውነት ቅርጿ ተመራጭ የሆነበት እሷም በኋላ ላይ ስታየው ቦታ የሚያሰጣት ከሌሎቹ መዘምራንም አገልጋዮችም ቦታ የሚያሰጣት ይሄ አሸንክታቡና ይሄ የዓለም አሸንክታቧ ስለሆነ ውጥር ያለ ቀሚስ አድርጋ መቀመጫዋ ጎልቶ እንዲወጣ በማድረግ አውደ ምረት ላይ እንኳን ስትወጣ ከኋላ ያሉት አገልጋዮች እስኪፈዙበት፣ እስኪ ለሀጫቸውን እስኪያንጠባጥቡበት፣ እስኪያዝረበርቡበት ድረስ ወደሚል ነው የወሰደች። እውነቱን ስንነጋገር ማለት ነው። ከዚህ እሷን መተኛት እሷን ማቆሸሽ እሷን እንትን ማለት እንደ ጀብዱ የሚታይበት ከዚያ በኋላ ደግሞ ነጭ ተለብሶ ጥቁር ተለብሶ መስቀል ተይዞ እግዚአብሔር የሚባልበት ነው። እና ይሄ ከሚሆን ለምን ጥንቅር ብሎ አይቀርም? በሚል እንትን ብሏል ማለት ነው። ያው ሄዳለች፣ ዘርፌም ሄዳለች። ብዙ አላዝንባትም። ዘርፌን እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፋል ነበር። እንደ አረብ ዘርፌን ማግባት ሀብታም ያደርጋል ተብሎ እነ ሰይፉ ፋንታውን እነማ ዘፈኑን ስለሰሩላት፣ ምን ማስታወቂያውን ስለሰሩላት፣ ምን ስለደረሰላት፣ ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያላሰፈሰፉ ነበር። የአሁኑ ብፁ አቡነ ሩፋኤል የያኔው አባ ተክለ ሃይማኖት ጋምቤላው ሳያመልጠኝ ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ ያሉት። ቶሎ አስወልዳት ተብሎ ማለት ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዱ አለም የዳላስ ሚካኤሉ ደግሞ አሰሉት። ያኛው ሲኖዶስ ነበር የውጭ ሲኖዶስ ነበር ያኔ እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችን ያስተዋውቅልናል፣ ቤተክርስቲያናችን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት። እንደፈለጉት ማሽከርከር አልሆነላቸውም፣ ተጣሉ። ሲጣሉ ያው እሷም ዞራለች። እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁላችሁ በሰርግ በተክሊል አገባች፣ የዚያ ሚስት ሆነች። እሱም አላዋጣትም። ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈር ከደች አብልታ ልጅቷ በስተ መጨረሻ እነ በጋሻውን ተከትላ እነ ዩጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ መንፈስ እየተሞላች በእንትን ላይ እየወደቀች ወደ ስቴጁ ላይ እየወደቀች ትኖራለች እንቅፋት የሆኑት ግን የኛም የኛም አስተዋጽኦ አለበት ማመን አለብን ማመን አለብን ስለ እውነት ማመን አለብን በጣም ብዙ ሰዎች በቤተ ክርስቲያን አገልጋዮች ተማረው ቅድስት ናት ቤተ ክርስቲያናቸው ለቀው ሄደዋል ዛሬም ስናወራ ከብዙ ሰዎች ጋር ስናገር ብዙ መልእክቶች ይመጡልኛል ብዙ ቪዲዮ ብዙ ፎቶ ይመጣልኛል ሁሉን አውርቶ አይቻልም የንስሐ ልጆቻቸውን ንስሐ ተቀብለው፣ ንስሐ ማለት ይህን በድያለሁ፣ ይህን አጥፍቻለሁ፣ ይሄን ሰርቻለሁ፣ ቀኖና ይስጡኝ እግዚአብሔር እንዲምረኝ ብለው ያ ንስሐ የሚቀበለው ሰው ደግሞ እንደ እግዚአብሔር ሆኖ የእግዚአብሔር ወኪል ሆኖ የእግዚአብሔር ምትክ ሆኖ የኃጢአተኛውን ንስሐ ተቀብሎ በደሉን ተቀብሎ ከባቴ አበሳ ሆኖ በቃ አይዞ፣ እግዚአብሔር ይቅር የሚያይለው ኃጢአት የለም፣ ይህንን ስገድ ይህንን መጽት አልቅስ፣ ጸሊ፣ ጹም ብሎ ቀኑና ይሰጣል። ብዙዎች ይህንን የምስኪኖችን ንስሐ ተቀብለው ሄደው ለመንግስት ነግረው ያሳሰሩአሉ፣ ትዳር ያፋቷሉ፣ ኑሮ ቤተሰብ የበጠበጧሉ። እነዚህ ምንድናቸው? ያን እንደሆነ ሳይመረጡ ያለ ምርጫ ያለ ጥሪ ጎርፍ ይዞ አምጥቶ ያስቀመጣቸው ናቸው። ከመርካቶ ቀሚሱን ከመርካቶ ቆቡን ገዝተው ክብረ ክህነትን ለማስከበር ሳይሆን ለማዋረድ የመጡ ናቸው። ቤተክርስቲያኒቷ አለ የቤተክርስቲያኒቷ ስህተት አይደለም። የቤተክርስቲያኒቷ ችግር አይደለም። የግለሰቦች ችግር፣ የግለሰቦች ችግር። አሁን በምንም ተነስቶ ዘመድኩን ባጠፋው ጥፋት የኢትዮጵያ ቤተክርስቲያን የምትወቀስበት ምክንያት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔን ሌባ ሁን ብላ አላስተማረችኝም። ቀጣፊ ሁን ብላ አላስተማረችኝም። ሰካራም፣ ዘማዊ ሁን ብላ አላስተማረችኝም። እኔን ጠንቋይ ሁን ብላ አላስተማረችኝም። መተተኛ ሁን ብላ አላስተማረችኝም። ደቦችን አስለቀስ ብላ አላስተማረችኝም። ሙዳይ ምጽዋት ስበር ብላ አላስተማረችኝም። ጋለሞታ ሁን ብላ አላስተማረችኝም። በአፍም በመጽሐፍም የለም። የኢትዮጵያ ቤተክርስቲያን ንፅሄት ናት፣ ቅድስት ናት። አልቦ ነውር ምንም ነውር የሌለባት ቤተ ክርስቲያን ናት፣ ቤተ ክርስቲያኒቷ ማለት ነው። ዘመን ያመጣቸው የቤተ ክርስቲያኒቷ ወኪሎች፣ አስተማሪዎች የተባሉ ሳይገባን አውደ ምረቱ ላይ የወጣን ሰዎች ግን ቆሻሾች ልንሆን እንችላለን። ባለጌዎች፣ ስዶች ልንሆን እንችላለን። አዎ ብዙ ሰው ብዙ ሰው ብዙ ሰው አልቅሷል። የስንት ህፃናት የስንት ወጣቶች ክብረ ንጽህና ተገፏል። ከዚያ አልፎ ወንድ የሚደፍሩ ህፃናት የሚደፍሩ ነውረኞች ተፈጥረዋል። ቃሊት ሂዱ፣ ቂሊንጦ ሂዱ፣ በየእስር ቤቱ ሂዱ የመኖክሴ ማት፣ የቄስ ማት፣ የዲያቆን ማት፣ የምናም ታያላችሁ። ያላችሁ ዛ በነውር የገቡ ማለት ነው። በነውር የገቡ ቤተክርስቲያኒቷ፣ አዛ አይደለም ቤተክርስቲያኒቷ ነግር አይደለም። አንዳንዴ ጥጋም ሰይጣንም ብቻ አይደለም። አንዳንዱ እኛ የምንሰራውን ኃጢአት ሰይጣን ራሱ ይደመምበታል። በእድሜ ይበልጠናል፣ በተንኮል ይበልጠናል፣ በኃጢአት ይበልጠናል። ነገር ግን ይህንኛውን ኃጢአት ይሄኛውን ውሸት እንዴት እኔ ሳላውቀው ሁላ ብሎ የሚገረምብን ይመስለኛል። ራሱ ሰይጣን ምን አይነት ስሆኑ እኔ ይሄንን አላውቅም እስኪል ድረስ ማለት በገዳም እንደተባለው በገዳም እንደተባለው ሰምታችኋል። ገዳም ላይ ለጸሎት ቆመው በአብይ ጾም እየጸለዩ የሰርክ ጸሎት ላይ አንደኛው መነኩሴ እንቁላል ያምረዋል። እንቁላል ያምረውና ናላውን ያዞረዋል ካልበላው በቃ መሞቴ ነው ይልና፣ እንቁላል ያመጣና ጠብሶ እንዳይበላው ሊሸት ነው። ጠብሶ እንዳይበላው ሊሸት ነው። ቀቅሎ እንዳይበላው ጊዜ ሊፈጅ ነው። እንዴት ያርገው? ግራ ገባው። እስቲ ቆይ ከነቅርፊቱ ለአርጋና ጭልፋ ነገር አምጥቶ እዛ ሻማውን አብርቶ ጭልፋው ላይ በዚህ አይነት አሁን አንዳንድ ሰዎች ሲከሱ ያለው ይገባኛል። የእናንተ ቄሶች፣ የእናንተ ሰባኪያን፣ የእናንተ መምህራን በእኔ ምክንያት ቤተክርስቲያኒቷ የምትሰደበው ስንቴ ነው? ታዩ የለ እንዴ? እሱም ብሎ ዲያቆን፣ ይሄ ዲያቆን አይደለሁም። እሱም ብሎ መምህር፣ እሱም ብሎ ምን ትስዬ ምናምን። እኔ እያለሁ ሁላቸው ወደ ማን ነው የሚሄዱት? ወደ ቤተክርስቲያኒቷ፣ ወደ ቤተክርስቲያኒቷ ነው። ቤተክርስቲያን በእኔና በስጋችን ምክንያት፣ በጥጋባችን ምክንያት መቋቋም አቅቶን ለወደቅንበት ለወረድንበት ነገር ተጠያቂ አይደለች አይደለችም። ደግሞ ያለ ላብ የሚመጣ ገንዘብ ደግሞ ያለ ድካም የሚመጣ ገንዘብ ደግሞ ያለ ምንም ነገር የሚመጣ ህይወት ሀብት የሚያደርገው ባለጌ ነው የሚያደርገው፣ ከመስመር ነው የሚያስወጣው፣ ከመስመር ነው የሚያስወጣው። የአብዛኞቹ ዘማሪያን እንደኔ ከካሞች ናቸው። እንደኔ የደሃ ልጆች ናቸው። ቁርበት ላይ መደብ ላይ ተኝተው ያደጉ ናቸው። ቁርስ በልተው ምሳ የማይደግሙ ናቸው፣ አብዛኛዎቻችን ማለት ነው። ከዚያ ህይወት የህይወት መንገድ አምጥቶ አውደ ምረቱ ላይ ያወጣል። አውደ ምረቱ ላይ ስንወጣ፣ እኛ ከፍ ብለን፣ ሌሎች ዝቅ ብለው ታዩን። እታች የሚያዩን ሰዎች ደግሞ እኛ ከእግዚአብሔር ጋር የምናገናኛቸው መሰላል፣ ወደ እግዚአብሔር የምናቀርባቸው መሰላል መስሎ ያዩናል ይመለከቱናል እኛ ድህነት እኛ ረሃብ እኛ ጉስቁልና ነው ያወጣን ህይወት አይደለም መዳን አይደለም ያወጣን እታች የሚሰማን ህዝብ መንግስተ ሰማያትን የሚሻ ገነትን የሚሻ ጽድቅን የሚሻ ለዚያ ደግሞ እነዚህ ከላይ የቆሙ ሰዎች እውነተኛ አድራሾቼ ናቸው ብሎ የሚመካብን የሚኮራብን ናቸው እኛ ግን እንደዛ አይደለንም አብዛኛዎቻችን አሉ ብዙዎች፣ አሉ ብዙዎች ህይወታቸውን ከእግዚአብሔር ጋር አድርገው መሰላል ሆነው እንደውም እንደ ሻማ እንደ ጧፍ እነሱ ቀልጠው አረው ሌላውን ወደ እግዚአብሔር መንግስት የሚያስገቡ አሉ። አያችሁ፣ አንድ በሽተኛ አንድ ህመም ያለበት ሰው ሐኪም ጋር ሲቀርብ እቃ ሀብቱ አይደለም መሄድ ያለበት። እውነተኛ ፈውስ ከፈለገ እዚህ ጋ ይፈልጠኛል፣ እዚህ ጋ ይቆርጠኛል። መቼ ጀመረ? በዚህ ቀን ነው የጀመረኝ። እንዴት ነው የጀመረ? እንዲህ አርጌ እንዲህ አርጌ ነው የጀመረኝ። የት ሄደ ነበር? እዚህ ቦታ እዚያ ቦታ ሄደ። ምን ጠጥተህ ነበር? ይሄንን ይህንን፣ ይሄንን። ከዛ መነሻነት ላብራቶሪ፣ ምንድ ነው አልትራ ሳውንድ የሚባለው ነገር አጋዥ ሆኖ የእናንተ 50 ፐርሰንት መናገር የሐኪሙ 50 ፐርሰንት እውቀት ሁለቱ ይደመርና ለእናንተ ለእኔ ለበሽታችን ፈውስ የሚሆን ትክክለኛ መድኃኒት ይታዘዝልናል ማለት ነው። ትክክለኛ መድኃኒት ሐኪሙን እኔ አሁን ሳልታመም እጄ እዚህ ይቆርጠኛል ወይኔ ልፈነዳ ነው ምናምን ብለው ውሸቴን ብለው ኦኬ፣ እንዴት ነው የሚያደርግ መቼ ነው የጀመረ ነው የሚለኝ በዚህ ሰዓት ምናምን ምናምን ስለው ኦኬ፣ እንዲህ ያደርጋል እንዲህ ያደርጋል ያመጧል የአሜባ ነው የጃርዲያ ነው የምንትስዬ ነው የኩላሊት ነው የምናምን ነው የሚለውን ያያል። ሽንትህ እንደዚህ ይሆናል ምናምን፣ አዎ እንደዚህ ይሆናል ኦኬ፣ ይሄ ሊሆን ይችላል። ከዛ ሲመረምር ቢያጣ እንኳን ይሄ ነገር ገና ያላደገ ነው ብሎ ሐኪም ጠንቋ አይደለም። የኢትዮጵያ ቤተ ክርስቲያንም አሁን አገልጋዮቿ በሚሰሩት በጣም ጥቂቶቹ በጣም ጥቂቶቹ በሚሰሩት ነውርና በሚሰሩት ጥፋት ታላቋ ቤተ ክርስቲያን ምን ነገር መሰደብ የለባት የለባትም። አንድ ለጵጵስና የሚመረጥ ሰው ለጵጵስና የሚመረጥ ሰው ከምን ከምን መከልከል እንዳለበት ምን ምን መሆን እንዳለበት ምን መስፈርት ማሟላት እንዳለበት የተጻፈ የተጠነቀቀ ነው ያለ እና አግብቶ የወለደ የልጅ አባት የሆነ አምጥተን ትግሬ ስለሆነ ኦሮሞ ስለሆነ አማራ ስለሆነ አምጥተን የሾም ነው እኛ እንጂ የቤተ ክርስቲያን ሚቷ ቀኖና የቤተ ክርስቲያኗ መጻሕፍት አይደለም ከዛ ጳጳሱ ይሞታል ሲሞት ልጅ ወራሽ ነኝ ብሎ ይመጣል ከዛ ቤተ ክርስቲያኗ ገበና እንዳይወጣ ብላ ትላለች። ፍርድ ቤት ክርክር ልጅ ደግሞ ሀብት አለው አባቴ ጳጳስ ነው የአገረ ስብከት በባንኩ የኔ ያላለ ይገባኛል መኪና አለው ይገባኛል ወላጅ አባቴ ነው ይላል ጳጳሱ ከዛ የት ነው የሚሄደው ፍርድ ቤት ፍርድ ቤት ማን ነው አቃቤ ህጉ እስላም ነው ዳኛው ፕሮቴስታንት ነው ከዛ ዚህ መጠብ ሙግት ስትገባ ቤተ ክርስቲያንን ማዋረድ ስለሆነ የሚፈልገው የህግ አካሉ ዳይ ነው የሚለው፣ እምቢ ሲባል የአባትነትና ልጁን ከጳጳሱ አስከሬን ላይ እንትን ዲኤንኤ ተወስዶ የእሱ ዲኤንኤ ተወስዶ ልጅነቱ ይመስ ፍርድ ቤት ነው ይህን የሚልህ፣ ፍርድ ቤት ነው ይህን የሚልህ እረ ተው ይሄ ሰው ይሄ ሲባል ረተው፣ እረ ተው ይሄ ሰው ይሄ ለጵጵስና አይገባም፣ ይሄ ሰው ይሄ ለምንኩስና እህቱ ለይም አይገባም ሲባል፣ ተው ምን አባታ መጣለ ብሎ ይገባል። ከዛ በኋላ ቤተክርስቲያንም አብራ ትሰደባለች፣ አብራ ትዋረዳለች። ቤተክርስቲያኒቷ ግን በአፍም በመጽሐፍም እንደዛ የሚል ነገር የላት ስለዚህ በእኔ በግለሰቡ ስህተት በስጋ ድክመቴ በስጋ ኃጢአቴ፣ ጳጳስ ልሁን፣ መነኩሴ ልሁን፣ ቄስ ልሁን፣ እኔ ባመጣው ጥፋት ጥንታዊቷ ብሔራዊቷ ዶግማዊቷ፣ ቀኖናዊቷ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መኖር፣ መነቀፍ፣ መሰደብ የለባትም ማለት ነው። መሰደብ የለባትም ማለት ነው። ይህም በደንብ መናገር አለብን። አብዛኛው ድሀ ነው። አብዛኛው የብዙዎቹ ሰባኪያን ስራ ምን እንደሆነ ልንገራችሁ። የብዙዎቹ ሰባኪያን ስራ በሄዱበት ሀገር ባለሀብቶችን መሰብሰብ፣ ሴቶችን መሰብሰብ ወንዶችን መሰብሰብ፣ ስልክ መያዝ። ከዚያስ ይህን መጽሐፍ ላሳትም ነው ብር ላኪ፣ ይህንን ካሴት ላሳትም ነው ብር ላኪ፣ የቤት ኪራዬ ደርሷል ብር ላኪ። ቤተሰብ ያላቸው ትዳር ያላቸውን ሴቶች ቁም ስቅላቸውን ነው የሚያሳቱት። እገሌ ከገሌ የለም የምንትስ የአላፋት ጉባኤ ልናዘጋጅ ነው።